በቤኒሻንጉል ጉሙዝ ክልል የሌማት ትሩፋት ስራዎች የተጀመሩት በ2015 ዓ ም ነበር። እዚህ ከጀርባ የምትመለከቱት ኸልዋ የተቀናጀ አግሮ ኢንዱስትሪ የሌማት ትሩፋት መንደር ደግሞ ለሌሎቹ ምሳሌ በሆነ መንገድ የሌማት ትሩፋት ስራን እየከወነ መሆኑን ሰምተን ነው ዛሬ እዚህ ቦታ ላይ የተገኘ ነው። በዚህ የሌማት ትሩፋት መንደር ምን አለ የሚለውን ደግሞ አብረን እንመለከታለን። ሰላም ናችሁ? ሰላም ናቸው። እንዴት ነው? እንዴት ናቸው? አንዱ ለማ በበ እባላለሁ። የህብረተሰብ ልማት ፕሮጀክት ስራ አስኪያጅ ነኝ። እነዚህ የሚታለቡ ከብቶች ናቸው። እንዳይወጉኝ። አይ ምንም ችግር የለም አይወጉም። እነዚህ ላሞች ማ ነው ዝርያቸው? ሆልስቲያን ፍሪዥያን ይባላል። ወደዚህ ፋርም የመጡት ህዳር 2016 ነው የመጡት። ያኔ ህዳር 2016 ሲመጡ የሚታለቡ ወደ ሁለት አካባቢ የሚሆኑ ከብቶች ናቸው የሚታለቡ። የነበረ ምናገኘው የነበረው ወተት ደግሞ ማክሲመም እስከ 10 እስከ 12 ድረስ ነው የምናገኝ። አዎ ሊትር በቀን ምናገኘው የነበረ ማለት ነው። ከጠቅላላው ላይ ከነዚህ 30 እናት ላሞች በአጠቃላይ ወደ 160 የሚሆን ሊትር ወተት እናልባለን በቀን እነዚህ እንግዲህ ጥጆች ናቸው ያሉት። እነዚህ ጥጆች ከዚህ ከመጡ ነው የተወለዱት። በአጠቃላይ 16 ጥጆች ናቸው የተወለዱት። አስራ ስድስት ጥጆች ናቸው። እንግዲህ አሁን የምናየው ከብቶቹ ሲታለቡ ነው። ማለቢያ ክፍል ነው። ማለቢያ ክፍል ነው። ስለዚህ እስኪ ነይ ና እስኪ አድርገሽ ሞክሪያችሁ ደግሞ አስር አገጥም እያለበን ነው አሁን። የሆነ አይሰማሽም? የሆነ ነገር አሁን አስራ ምናምን ከብቶች ይታለባል፣ ሁለቴ ይታለባል። እዚህ ጋር ፍየሎች ነው የሚታዩ ፍየሎች። ባይዞ በባህሪያቸው ማን ነው እንዲህ ቤት ውስጥ መቀመጥ አይፈልጉም፣ ወጣ ብሎ ቅጠላ ቅጠል ምናምን መብላት ይጠይቃልና ያን ሂዶ ቦልተውን አሁን እየመጡ ያሉት እንዳጋጣሚ ሰዓቱም የተመቸ ሰዓት ነበረ። በዚህ ሰዓት ተመልሶ ይመጣሉ። በጎች ጋር ደርሰናል። እዚህ ውስጥ ያሉ ወደ ሀምሳ አካባቢ የሚጠጉ በጎች ናቸው ያሉት። አብዛኛው ባይዘው ከዚህ ነው የሚያልቁት። እኛ ገበያም ይዘን አንወጣ፣ እዚሁ ነው የሚያልቀው። ደንበኞቻቹ እነማን ናቸው? ህብረተሰቡ ነው ያው፣ መጠኑ ዝቅ አድርገን ስለምንሸጥ ማለት ነው አዎ ዋጋቸውን ዝቅ አድርገን ስለምንሸጥ፣ አንደኛው የኛ አላማም ዋጋውን ማረጋጋት ስለሆነ ዝቅ አድርገን ስለምንሸጥ ወዲያው ነው የሚያልቀው። ስለዚህ አሳዎች ከዚህ ውስጥ ነው ያሉት። የአሳው ዝርያ ቴላፒያ የሚባል ዝርያ ነው፣ ቆሮሶ የሚባለው ምናልባት የምታውቂው ከሆነ ቆሮሶ የሚባል ጥልቀቱ ወደ ሁለት ሜትር አካባቢ፣ አንድ ሜትር ከሰማኒያ አካባቢ ተሞልቷል። ይሄኛው አስር በሀያ ነው ይሄኛው አስር በሀያ ነው፣ ሁለት መቶ ሁለት መቶ ነው ከዚህ ጋር ያለው። ስለዚህ ከዚህኛው ውስጥ ወደ አንድ ሺህ አካባቢ አሳ አለ። ከዚህኛው ወደ አንድ ሺህ የሚሆን አሳ አለ ስናስገባቸው የነበረው ማለት ነው። አሁን ከዛ በኋላ እንግዲህ ተራብተዋል እነሱ። ይህ ማቀነባበሪያ ነው። በሰዓት ወደ አርባ ሁለት ኩንታል አካባቢ ማምረት አቅም አለው። ዛሬ እየተመረተ ያለው ምንድነው? ከዛ መዝጋቱ ሞላ ተዘጋ። ይህ የሌማት ትሩፋት መንደር ሲመሰረት አላማ አድርጎ የተነሳው ነገር አለ። ከዛ አኳያ አላማውን እያሳካ ነው ወይ የሚለውን ብትነግረኝ ደግሞ በመጨረሻ ደስ ይለኛል። በጣም ጥሩ። እንግዲህ አላማውን በደንብ አድርጎ እያሳካ ነው ያለው። ዋናው አላማችን የነበረው ምንድን ነው? የህብረተሰቡ የስራ ዝንባሌን እና የአካባቢ ጸጋን ማስተሳሰር ነው። ዋናው ትልቁ ነገር የነበረው ያን አስተሳስረን ዘመናዊ ነገር ስንጨምርላቸው ህብረተሰባችን ተጠቃሚ ይሆናል የሚል ነው። ስለዚህ ከሚገኘው ምርት ደግሞ ወደ ገበያ ይቀርቡና በዝቅተኛ ዋጋ እንዲሸጥ የማድረጉ ስራ መስራት ነበረ ሀሳባችን የነበረው። እሱም በደንብ አድርገን አሳክተናል።